በአርሲ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ውሸት ነው ማለታቸውን ቢቢሲ አፋን ኦሮሞ ና ቢቢሲ አማርኛ ዘገባ ይዞ ከወጡ በኋላ ከህዝቡ ዘንድ ቅሬታ ፈጥሯል። የቢቢሲ ዘገባ እንዲህ የሚል ነበር። ቢቢሲ ያነጋግራቸው የተጎጂ ቤተሰብ አባላት ና የቤተ ክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርጓል የሚል እምነት አላቸው። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውንም ለዚህ በማሳያነት ይጠቅሳሉ። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዞ በታታቂዎች ላይ የተፋር እርምጃ ስለመውሰዳቸው ሪፖርት እንደደረሰባቸው አንድ ከፍተኛ የቤተ ክርስቲያን ኃላፊ ለቢቢሲ ተናግሯል። የሆንቆሎ ወረዳ ዋና አስተዳዳሪ አቶ አዘን መሐመድ ሬቡ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ ቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ቀድር በበኩላቸው ሀሰት ነው ስሉ ተፈጽሟል የተባሉትን ግድያዎች አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሬቦ ምሽት ባወጣው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። ሚጌታ ቦሩን ሳብስክራይብ በማድረግ ወቅታዊ ነት አማን እንዲሁም ሚዛናዊ መረጃዎች ያገኙ። ሰላም ቆዩልኝ።